ሁላችሁም ማይክ አብሩ። እሺ፣ ሚካኤል አየው፣ ጥያቄ አለሽ? ካሜራ አብሩ፣ ማይክ አብሩ። ሁላችሁም አበራችሁ? እሺ፣ አሁን ስክሪን ሼር አላደረጋችሁ፣ ስክሪን ሼሪንግ አይኖርም። ስክሪኑ ነው ካለ ወይ አዳምጡ፣ አዳምጡ። የልጆች ይሰማል አይደል? እሺ፣ እሺ። እያዳመጣችሁ ከሆነ በአምላክ አለ። እሺ፣ ሁላችሁም ሀሳባችሁን ወደዚህ ያደርጉ። ሚካኤል ጃውጥ ተሻል? አዎ፣ እሺ። ኖ ኖ። እሺ፣ ካሜራ ብሩላችሁ፣ ካሜራ ብሩ። ካሜራ አበራችሁ ተወዳጅም አብራ ባምላክም ከቻል ካብራ እሺ አሁን ልጆችዬ በደንብ አዳምጡ ባዳምጡ እሺ ጥሩ አሁን እኔ ጀምርላችኋለሁ፣ ከዛ እናንተ ትከተሉኛላችሁ። እሺ እሺ፣ ሀሳባችሁን ወደዚህ አድርጉ። ሲሸበሸብ እያሸበሸባችሁ፣ ሲጨበጨብ እያጨበጨባችሁ፣ አምስቱን መዝሙራት ነው የምንላቸው አንድ ላይ። እሺ እሺ። በአምላክም፣ ካሜራ አብራ ከቻልክ፣ ካልቻልክ ችግር የለውም። እሺ መጀመሪያ የምንጀምረው በኮሪያኛው ነው። እሺ ልጆች፣ ነገ እንደምናቀርብ አድርጋችሁ አስቡ። ስለዚህ ትኩረት አድርጉ። እሺ ልጆች፣ ጎበዞች። አንድ ሁለት መጀመሪያ መዝሙሩን ለመዘመር፣ በአብ በወልድ በመንፈስ ቅዱስ ስም በአንድ አምላክ እናምናለን። አምነን እና ተማጽነን። እሺ አንድ ሁለት ሶስት

ጎበዝ፣ ጎበዞች ዝማሬ መላእክትን ያሰማልን። ዝማሬ መላእክትን ያሰማልን። በቤቱ በድቤ መጸጋ ያሳድግልን። እንኳን አደረሳችሁ በድጋሚ ልጆችዬ። ለነገው በዓል በሰላም በጤና ያድርሰን፣ በሰላም ያገናኘን። ሌላ ጥያቄ ከሌላችሁ እዚህ ላይ እንጨርሳለን። እሺ፣ ሚካኤላ ጥያቄ አለሽ? እሺ፣ ሚካኤላ ጥያቄ አለሽ? ምሳሌ ነው። እሱ ሳይሆን ቅድም የተማረ ነው ያደረገ ብሬክ አውት ሩም ነው የምትለው? አሀ እሱ ተማራችሁ። ሌላ ሌላ ሳይሆን ተማረ። እሳ ላይ ያተማረን ልቀርብ ነው ማቅረብ ፈልገሽ ነው አሁን? እሺ አንድ ደቂቃ አለሽ። ረፍዷል። ሰዓት በጣም አንድ ደቂቃ ነው ምሰጥሽ በወንጌሉ ያመናችሁ በወንጌሉ ያመናችሁ፣ እንኳን ለበረነ መስቀሉ አደረሳችሁ። እንኳን ለበራነ መስቀሉ አደረሳችሁ እንኳን ለበዓለ መስቀሉ አደረሳችሁ፣ እንኳን ለበዓለ መስቀሉ ደረሳችሁ። ማሬ መላእክትን ያሰማልን፣ ሴራ ምላክ ስጥልን፣ በደመ ጸጋ ያሳድግልን። እሺ ለምዬ፣ እሺ እሺ። አንድ ደቂቃ አንድ ደቂቃ ላንቺ የትኛውን መዝሙሩን እንደምዘመር አላወቅኩኝም። አሀ አንቺም ጉንፋን ይዞሻል። ሌልም ጉንፋን ይዞኛል። እኔም ጉንፋን ይዞኛል። ሁላችሁም ጉንፋን ይዟቸዋል። እሺ ሚካኤላ እንኳን ራሷ እሺ። በኮሬኛ አድርጓለሁ። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሽብቻ ጋሮ ኦዲዴ ኮናሽኔ

ባሬ መላእክትን ያሰማል። ልጆችዬ፣ ጎበዞች። አሁን ሰዓት በጣም ስለረፈደ ሌሎቻችሁ ቀጣይ ቀጣይ ታቀርባለህ። ነገ ችንቸንጋ መዝሙር እንዘምራለን አይደለ? አዎ፣ የሆነ ግቢ ውስጥ ጋ ነው የምንዘምረው እሱ ያው ስንግ ታዩታላችሁ ግን እዛ የሚዘጋጅበት አዎ ስቴጅ ነገር አለ። ትንሽ ይ ስቴጅ ማይክ አለ። እዚህ ጋር ላሳያችሁ። ይታያል፣ ስክሪኑ ይሄ ቦታ ይታያችሁ ይሄ እዛ ነው የምንዘምረው። እዛ ላይ እንዴ? ይመስለኛል፣ አዎ ይመስለኛል። እዚህ ነው የሚሆነው። እዛ ካፌ መሰለኝ፣ ከጀርባው ካፌ። ካፌም አለ ሬስቶራንትም አለ። ቸርች ነው የኢትዮጵያ፣ ያው እዛ ሙዚየምም አለ፣ የኢትዮጵያ ሙዚየም አለ። ሰዎቹ የኢትዮጵያ ሰዎች፣ አዎ ቸርች እንኳን የለም። ያው መስቀል በዓል ስናከብር እሳት ማንደድ ስላለብን ደግሞ እሱን ደግሞ ለማድረግ ቦታ ስለሚያስፈልገን እዛ ደግሞ ኢትዮጵያን የሚወዱ ኢትዮጵያን የሚያከብሩ ስለ ኢትዮጵያ ታሪክ ስለኛ ሀገር ታሪክ በደንብ የሚያውቁ ሰዎች አሉና እነሱ የሰጡን ቦታ አለ፣ እኛ እንድናከብርበት ማለት ነው የሚያዘጋጅልን ቦታ አለ። እዛችሁን ህፃናት ነበራችሁ፣ እዚህ ጋር ብቻ የኔም ህፃን ነበር። አሁንም ህፃን ናችሁ። ግን ግን ግን የዛን ሰዓት በጣም ህፃን ነበረ። እሺ አሁን በጸሎት እንዝጋለን። ማንኛውም ከዛ በኋላ እሺ፣ በጸሎት ተነሱ። በጣም ቁጭ የኔ ነጠላችሁን አስተካክሉ። ወንዶች መጀመሪያ ወደ ቀኝ ከዛ ወደ ግራ። እሺ፣ ሳጣላቸው በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወወልድ ወመንፈስ ቅዱስ አምላክ አሜን። ቅዱስ አሐዱ አምላክ አሜን። መዝሙር ጥናታችንን በሰላም አስጀምሮ በሰላም ያስፈጸመን አባቶቻችን አምላክ ሎን እግዚአብሔር ቀኑን በሰላም ባርኮ ቀድሶ በሰላም ያውለን ዘንድ በዓሉን የደስታ የበረከት የፍቅር ያደርግልን ዘንድ እኛ ለምናከብረው ለነገው በዓልን በሰላም ያገናኘን ያደርሰን ዘንድ አባታችን ያልን ገናና የከበረ ስሙን ስንጠራ ይቀበለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ቃድ በሰማይ እንደሆነ፣ የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ። መንግስት ያንተ ናትና ኃይል፣ ለክብር ምስጋና ለዘላለሙ። ቤታችን ቅድስት ድንግል ማርያም በመላኩ በቅዱስ ድንግል ሰላምታ ላምንልሻለሁ፣ በሀሳብሽ ድንግል ነሽ